አሰላሙአሌይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከእኔ ጋር አልሐምዱሊላሂ ረብል አለሚን። ዛሬ እንግዲህ እንሻአላህ ትክክለኛ የሆነውን የእናቶቻችንን የዶሮ ወጥ አሰራር የማሳያችሁ ይሆናል ማለት ነው። ከመጀመሪያ እስከ መጨረሻ ቪዲዮውን ተከታተሉት። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ያው እንግዲህ በመጀመሪያ ዶሮ ታርዶ ይቀርብላችኋል። መቼም እናንተ አታርዱም፣ ወንድ ካልታጣ በስተቀር ሴት አታርድም። እኔ ወንድ ቢታጣ ራሱ ማርደው አይመስለኝም። እኔ እንጃ በጣም ነው የምፈራው። እና አላችኋለሁኝ፣ እንደዚህ እንትኑን ታነሱታላችሁ። መጀመሪያ ውሃ ከመገሸራችሁ በፊት ትላልቁን ክንፍ መጀመሪያ ነቅላችሁ ነው ከዛ በኋላ ውሃ የምትገሽሩት ማለት ነው። በጣም አፍልታችሁ የሚገርማችሁ ነገር አንድ አምስት ወር ምናምን ይሆነዋል። ዶሮ ራሱ ገና ትንሽ ነው። አምስት ወር ራሱ በትክክል የሚሞላው አይመስለኝም። እና እንትኑን ስነጨው ራሱ ክንፉን አብሮ እንትን እያለ ነበር፣ ቆዳው እየተላጠ ማለት ነው። በጣም ገርገር ነው ስጋው እና ከገሸርኩ በኋላ ያው ነጭቸዋለሁኝ። እንደምታዩት ጸጉሩን ሁሉንም አንስቸዋለሁ። ግን እንደዚህ እንደምታዩት ሳርሳር የመሰሉ ነገሮች አሉ ነጫጭ እነሱ የሚለቁት ቆዳው ጽድት ያለ እንዲሆን ምክንያቱም ቆዳው ገብቶ በስሎ ስለሚበላ ያው ለብልባችሁ በሳት አንድዳችሁ ለብልባችሁ ነው እሱ የሚለቀው። እና ያንት ለበልቡታላችሁ። ከዛ በኋላ በደንብ ታጥቡታላችሁ። ከለበለባችሁ በኋላ ከዛ እንደዚህ ይሆናል። መቆራረጥ ነው እንግዲህ የአስራ ሁለት ቦታ መሆን አለበት ግዴታ። ዶሮ ያውኔ በፊት ስደት ሳልሄድ በፊት ነበረ ልጅ እያለሁኝ ከእናቴ እያየሁኝ ነበረ እና አረሳሁት። የሚገርማችሁ ነገር ያን አሁን ደግሜ ሰርቼዋለሁ። አሁን ሶስተኛ አካባቢ ምናምን ነው መሰለኝ ከስደት ከመጣሁኝ ዶሮ እየሰራሁ ያለሁት እና እንደዚህ አድርጌ ቆራርጣታለሁ ለአስራ ሁለት ናት። እዚህ ጋር እንደምታዩት ሁለት ታፋ፣ ሁለት እግር አራት ማለት ነው። ሁለት መላላጫ ለዚህ ስድስት ከዛ ይሄ ሰባት። ይሄኛው ደግሞ ከወገብ በላይ ያለው ስምንት፣ ሁለቱ እጁ ዘጠኝ አስር። ይሄኛው የወገቡ ከወገብ በታች አስራ አንድ መላላጫቱ ጋር አስራ ሁለት ማለት ነው። አስራ ሁለት ሞልቶልኛል። እንግዲህ ውዶች ዬ እስኪ ስንቶቻችሁ ረስታችኋል? እኔ እስካሁን እንግዲህ አልረሳውም። የረሳችሁ እስኪ ካላችሁ አስተያየታችሁን አስቀምጡ ላይ ኮመንት ላይ። ከዛ የእናቶቻችን አስተጣጠብ እንግዲህ እንደምታዩት እንደዚህ ነው። ቸብ ቸብ እየተደረገ ማለት ነው። ከስር ውሃው ለምን እንደሆነ አይገባኝም፣ ብቻ በቃ የኢትዮጵያ እናቶች የሚሰሩት የሚያጥቡት እንደዛ ነው። ከዛ ይዘፈዘፋል፣ በአፕል ቤ ነገር ወይም ደግሞ እሱ ከሌላችሁ በሎሚ በዛ አርጋችሁ ይዘፈዘፋል። አሁን እኔም ዘፈዝፈዋለሁኝ። እዛ ወዳውል ይጨርሳል ማለት ነው። ወደ ሽንኩርቱ ንግባና ሽንኩርቱ ያው በዛ ያለ ነው ለዶሮ የሚከተፈው ታውቃላችሁ። ለዶሮ በዛ ያለ ሽንኩርት ከትፍ ያለሁኝ በእጅ አልከተፍኩትም። በነገራችን ላይ በምትሽከረከረው ማሽን ነው እና እንደዚህ እያደረግኩ እያማሰልኩኝ ከድነዋለሁኝ። አሁንም ከከደንኩት በኋላ እንደዚህ በደንብ ጥብስ ብሎ መብሰል አለበት። መጀመሪያ ግን ሽንኩርቱን ስታበስሉ ዘይት ጨውና ውሃ ጨምራችሁ ግጥም ብታደርጉት ማለት ነው። ሙክክ ነው የሚለው። እንደምታዩት በደንብ ነው የበሰለልኝ። በደንብ ጠፍቷል ሁላ ማለት ነው። ከዛ ከጠፋ በኋላ ዘይት መጨረሻ ላይ ነው የምታስገቡት። ሽንኩርቱ በደንብ ራሱ ከውሃው ጋራ ከተጠበሰ በኋላ ጨው ትንሽዬ እና ዘይት በቃ በጣም ትንሽዬ ትጨምራላችሁ እንዲያበስለው እና እንደዛ አድርጋችሁ እንትን ካላችሁት በጣም ይበስልላችኋል። ለምን ሲታይ ጥሩ አይደለም የዶሮ ሽንኩርት እና እንደዚህ ብሎ ምክክ ብሎ በስሏል ማለት ነው። ከዛ አሁን በርበሬን ጨምራለሁኝ ያው በርበሬውንም ብዝት ነው ያደረኩት። በጣም በነገራችን ላይ እኔ ያው ብዙ በርበሬ አልበላም፣ ግን ይሄ የምታዩት ከለሩ ነው ቀይ የሆነው እንጂ በለው የሚባለው የሚያቃጥለው ነገር የለውም። እና በዛ አደርግበታለሁ ያው ቤተሰብ ምናምን ስለሚወዱ ነው። እኔ ከበላሁኝ እንድታዩ በጣም ነው የሚያመኝ ሆዴን ያው ለቤተሰብ እንዲወዱት ማድረግ አለብኝ። ለእነሱ ሰርፕራይዝ ነው ላቸዋለሁ። እናቴም የለችም፣ ገበያ ናት ያለችው። እንግዲህ ማታ ለፍጥሪያ ስለሆነ ስትመጣ ሰርፕራይዝ ትሆናለች ማለት ነው። አማቶቼን አስሂጅ አስፈጥሬ ነበር እንደዚህ እና ከሁለት ቀን ከሶስት ቀን በፊት። አሁን ደግሞ የቤተሰቦቼ ተራ ስለሆነ እነሱንም ለማስፈጠር ነው። እዚው እዛው ቤት ውስጥ ተቀምጠሽ እንዳትሉ ያው ነው ከሌላ ቦታ ሁኜም መጥቼ አስፈጠርኳቸው እዚሁ ሁኜ ማስፈጠርኳቸው፣ ያው ዋናው እኔ መስራቴ ነው አይደለ እና እዚሁ ሁኜ ላስፈጥራቸው ነው ላቸዋለሁ። እናቴ ያው ሌላ ነገር ሰርቼ የሚጠብቃት ምናምን ነው የሚመስላት፣ እኔ ግን ባላሰበችው ሰርፕራይዝ አድርጋት አለሁ ላቸዋለ ወዶችዬ እና ያው ነጭ ሽንኩርት ኔ እዚህ ጋር መቁሎ ላይ ነው የምጨምረው። ነጭ ሽንኩርት በርበሬው በደንብ እየከደንኩኝ ካማሰልኩት በኋላ ጥብስ ብሎ በርበሪው ሲበስልልኝ ነጭ ሽንኩርቴን ጨምርበታለሁኝ። ከዛ ነጭ ሽንኩርቱም ከበርበሪው ጋር እንደዚሁ እየተጠበሰ ይበስልልኛል ማለት ነው። ቅቤ የምትጠቀሙ ሰዎች ቅቤ ብታደርጉበት እዚህ ጋር በጣም ደስ ይላል፣ ጥሩ ጣዕም ይኖረዋል። እኛ ግን እኔ አላስገባሁም ቅቤ፣ በነጭ ሽንኩርቱ ብቻ ነው እንደዚህ የምጠብሰው እና በጣም አሪፍ ሽታውም ጣዕሙም በጣም ደስ የሚል ነው ያለው። ከዛ ያጣጠብኩትን ዘፍዝፌ በደንብ ያጠብኩትን ዶሮ አስገባዋለሁኝ። እንግዲህ እንትኑን አገነጣጠሉን፣ ምኑን ትንሽ ሾፍ ሾፍ ነው ያስደረግኳቸው። ለምን አይበቃም ደቂቃው። ሁሉንም እንትን ብላችሁ ሰርታችሁ ቪዲዮ ከአንድ ሰዓት በላይ ነው የሚሆነው፣ ሁሉንም ላሳይ ካላችሁ እና ይህንን ይመስላል። አጣጥቤዋለሁኝ ቆዳው እንደሚታዩት ስለሚገባ ግዴታ በደንብ አጽድታችሁ፣ ይሄ ሳር የመሰለው ነገር ጸጉሩ እንዲለቅ አድርጋችሁ በደንብ ጽድት አድርጋችሁ ታጥቡታላችሁ። እኔ በሎሚ ብቻ ሳይሆን በእንትንም ከል ራሱን ጨምሬበት ነው በደንብ ያጠብኩት ማለት ነው እና እንደዛ አርጋችሁ ጽድት አርጋችሁ ታጥቡታላችሁ። ካስገባችሁ በኋላ ቀስ እያላችሁ ነው ውሃ፣ የሞቀ ውሃ ቀስ እያላችሁ እየጨመራችሁ በደንብ ይበስላል። ስጋው የሚገርማችሁ ብዙ ጊዜ አይልም። እኔ በክሰል ነው የጣልኩት። በነገራችን ላይ ብረድስትም አዲስ ነው እንትን ሰዓት ስላልነካው ለዛ ብዬ በክሰል ነው የጣልኩት እንዳይበላሽብኝ ብረድስቱም። እናም መብሰሉም ደግሞ ዶሮ ትንሽ ነው፣ ህፃን ነው ብያችኋሉ። ቶሎ ይበስላል። እንቁላልም በጎን እንጨቱ ጋን የጠርኩት በእንጨት እንቁላል ጥጅ አለሁኝ። በክሰሉ እንደዚህ እያደረኩኝ እያበሰልኩኝ ነው። ከዛም ማጂ ያው ኢትዮጵያ ማጂ አለ የለም እንዳትሉ። ያው ግን የኢትዮጵያ ማጂ እንደ አረብ ሀገሩ መጀመሪያ ላይ አይደለም የሚገባው፣ መጨረሻ ላይ ሰርታችሁ ከጨረሳችሁ በኋላ ምናምን ነው የምትጨምሩት። እና ሁለት ማጂ ጨምሬበታለሁኝ ከዛ ጨው ምጨምራለሁኝ እንደነገሩ ነገሩ። ካልሆነም ፍጡር ላይ እንግዲህ እጨምራለሁኝ ማለት ነው። እንደገና ቀምሼ ካፈጠርኩኝ በኋላ አሁን ያው በግምት ነው እንጂ ምናልባት ትክክል ላይ መጣ ይችላል። ከዛ እዚህ ጋር እንቁላሌ እንጨምራለሁኝ። ሰንጠቅ ሰንጠቅ አድርገዋለሁኝ። እንቁላሉን ካወጣሁኝ በኋላ ነው ወጡን በነገራችን ላይ እንቁላሉን የምጨምረው። እዛው እያለ ሳታወጡም ልታስገቡት ትችላላችሁ። ግን እንቁላሉ ስለሚፈርስብኝ ካወጣው በኋላ ነው ማስገባው። ከዛ እንደዚ አድርጌ ሰርቼ ጨርሻለሁ። መጨረሻውን እንግዲህ እናቴ የምታለች አዛን አድርጓል። ፍጡር ላይ ይህንን ይመስል ነበር። እንግዲህ ያው በጣም ደስ ብሏቸዋል፣ እነሱም ተመችቷቸዋል። ጣሙ ምናምን እና እናቴን ደግሞ ያው ሰርፕራይዝ ምናምን አድርጋታለሁ ብዬ ነበር እና በሌላ እቃ በእንደዚህ በወጥ መያዣ ሰው ቤት ስትሄዱ በምታደርጉበት እንጀራውንም በዛ ምናምን አድርጌ ከዛ ስታየው ማን መጥቶ ነው ሊያስፈጥረን ምናምን ይሁን ላለች ማለት ነው። ከዛ ያው ሰውዬው ማን ነው እስኪ የት አለ ምናምን እያለች ነበር። መጨረሻውን እኔው ነኝ አልኳት እና ሰርፕራይዝ ሆነች። ያው አልጠበቀችም ነበረ። ምክንያቱም ዶሮው እኔ ዋሳድጌው ህጻን ነበረ እና አንድ አምስት ወር የሆነዋል አሁን ከቤት ነው ያደገው፣ እና አልሸጠውም ምናምን በቃ ቅርስ ነው እያልኩ አስቀምጨው ነበር እና ታርደዋለች ብላ አልገመተችም ነበረ፣ እና ያው በዚሁ አጋጣሚ ሰርፕራይዝ ሆነች። እኔ ግን ቤተሰቦችን ስለተደሰቱልኝ በጣም ደስ ብሎኛል። አልሐምዱሊላ ረብ ልዓለሚን እንኳን ለዚህም ቀን አበቃኝ ብያለሁኝ ውዶችዬ እና እናንተንም አላህ ለዚህ ቀን ያብቃችሁ ነው ምለው። የስደት እህቶች ወደ አገራችሁ ተመልሳችሁ ቤተሰቦቻችሁ ጋር ተደስታችሁ የምትኖሩበትን ቀን ያቅርብላችሁ እላችኋለሁ ውዶች። እንግዲህ ለዛሬ ያለኝ ቪዲዮ ይህንን ይመስል ነበር። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያደርገው፣ አገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።